እንቀጥላለን። ተመልካቾቻችን ከኢትዮጵያ ቴሌቪዥን የአዲስ ቀን መሰናዶ ነው እየተከታተላችሁ የምትገኙት። አሁን ደግሞ ሰዓቱ የጠዋት ገበያ መረጃን የምንሰማበት ሰዓት ላይ ነው የምንገኘው። ለመረጃዎቹ ባልደረባችን ብሩክታዊት ትጠብቀናለች። ብሩክታዊት፣ እንግዲህ ከበዓል ጋር ተያይዞ የተጧጧፉ ገበያዎች እንዳሉ ቀደም ሲል እየነገርሽን ነበር፣ መቀጠል ትችያለሽ። አመሰግናለሁ። እንደምናድራችኋል ተመልካቾቻችን። ከአዲስ ቀን የጠዋት ገበያ መረጃ ጋር ብሩክታዊት አስራት ነኝ። ወደ ቀዳሚ መረጃችን ለፍ ብዙዎች የስራ ሀሳብ ይኖራቸውና ሀሳባቸውን ወደ ተግባር ለመቀየር እጅ ያጥራቸዋል። በዚህም የተነሳ ተቀጣሪነትን ወይም የሰው እጅ መጠበቅን አማራጭ ያደርጋሉ። መሰል የፋይናንስ ችግርን ከግምት አስገብቶ የተቋቋመው አዲስ ካፒታል የእቃ ፋይናንስ አክሲዮን ማህበር ታዲያ ብዙዎችን ተጠቃሚ እያደረገ ይገኛል። ተቋሙ እስካሁን የመስሪያ ማሽን አቅርቦት በማሟላት ስድስት ሺህ የሚደርሱ የአዲስ አበባ ከተማ ነዋሪዎችን ከስራ አጥነትና ከተቀጣሪነት ወደ ድርጅት ባለቤትነት አሸጋግሯል። ባልደረባችን ኤዶማ ማረ በዚህ ጉዳይ ላይ ተጨማሪ አላት። ድንበሩና የምወድሽ የሽርክና ማህበርን ለማቋቋም ያሰቡት ጓደኛሞቹ የምወድሽ በምግብ ሙያ ተሰማርታ እየሰራች ባለበት ወቅት ድንበሩ ደግሞ በሹፌርና ስራ ላይ ተሰማርቶ ነበር። ማህበሩን ካቋቋሙ በኋላ ለተወሰነ ጊዜ ስራቸውን ያለማሽን ሲያከናውኑ ቆይተው ወደ አዲስ ካፒታል አቀኑ። የሊስ ፋይናንስ ብድር ተጠቃሚ ሆነውም ስራቸውን በማሽን ታግዘው መስራት እንደጀመሩ ድንበሩ በቀለ ይናገራል። መኪና ነበር፣ ሹፌር ነበርኩኝ። ከዛ በአጋጣሚ እንደዚህ ወጣቶች ተደራጁ ተብለን በዛ አጋጣሚ ይንን እድል አገኘና ተደራጀን። ከዛ ወደዚህ ስራ ገባንና ከኛ ጋር የነበረችው የመወዶች የዚህ ሙያ ነበራት። ይህ ስራ አሪፍ ስለነበረ ወደዚህ ስራ ገባን እና ውጤትም አለው ስራው። መጀመሪያ በእጅ ነበረ የምንሰራው። አዲስ ካፒታል ስንጠይቀው እንደዚህ ትችላላችሁ ማሽን መግዛት ተባልን። ማሽን ከዛ አገኘን። በዛ ማሽን አሁን እየሰራ ነው በጣም። እና የአዲስ ካፒታል በጣም ጠቅሞናል። ልክ እንደነ ድንበሩ የሚስማር ማምረቻን በሽርክና ከፍተው ውጤታማ የሆኑት እነ መርጋ በልጂም ከአዲስ ካፒታል የብድር ተቋም ባገኙት የማሽን ድጋፍ በቀን ከ3000 ኪሎ ግራም በላይ ሚስማር ማምረት የሚችሉበትን አቅም ገንብተዋል። ሰዎች ስኬታማ እንዲሆኑም ዋጋ መክፈል ይኖርባቸዋል ይላሉ መርጋ በልጂ። መጀመሪያ ጭንቅላትን ማሳመን፣ እዚህ ቦታ ላይ ምንም አልነበረ፣ ሊስመጣ ይሆናል ብሎ መጀመር ከሆነ ደግሞ ዋጋ መክፈል ጎበዝ ደፋር መሆኑ ያስፈልጋል። ለሚመጣው ነገር ደግሞ ሪስኩ መቀበል ነው። ካልኩሌት የሆነ ሪስክ መወሰድ አለብን። የዳቦ ቆሎ ምርታቸውን ወደ ውጭ ሀገራት እየላኩ የሚገኙት እነ ድንበሩ አሁን ላይ በሰዓት ከአራት ኩንታል በላይ ማምረት ችለናል ይላሉ። በፊት በእጅ ስንሰራ በቅጣ መቀ ሀያ ምናምን ሰሆነን ሁለት ኩንታል ምናምን ነበር የምንሰራው ቀን ሙሉ። አሁን ግን በአንድ ሰዓት ውስጥ እስከ አራት ኩንታል ምናምን እንሰራለን። በአንድ ሰዓት ማለት ገቢያችን በጣም አሪፍ ነው። ሀገር ውስጥም እንደፈለግን የምናከፋፍለው ከእኛ ወስዶ ደግሞ ወደ ውጭ የሚወስዶ አለ ወደ ውጭ እየላኩ ነው ይህንን ምርታውን እየሰራን ያለ ነው። ለውጭ ነው ካናዳና አሜሪካ ላይ ነውን እየሄደ ያለው ሀገር ውስጥም በደንብ እያከፋፈልን ያለ ነው። አዲስ ካፒታል የእቃ ፋይናንስ ንግድ አክሲዮን ማህበር በሊዝ ፋይናንስ ላይ መሰረት አድርጎ የአዲስ አበባ ከተማ ነዋሪ የሆኑ ዜጎች ያለምንም ተጨማሪ ማስያዣ የሚፈልጉትን የብድር መጠን 15 ፐርሰንት ብቻ በማስገባት ለተለያዩ የስራ አይነቶች ማሽኖችን ያቀርባል ክትትልና ድጋፍ በማድረግም የስራ እድልን ለማበረታታት የተቋቋመ እንደሆነ በአዲስ ካፒታል እቃ ፋይናንስ ንግድ ስራ አክሲዮን ማህበር የእቅድ ማርኬቲንግ ዳይሬክተር ጸጋዬ ሽንብር ይገልጻሉ። ተቋሙ በዋነኛነት አገልግሎት የሚሰጠው የሊስ ፋይናንስ ስራዎች ነው የሚሰራው። የዱቤ ግዢ ክራይን ነው። ይህ ማለት በአይነቱ ለየት ያለ ነው። በሀገር ደረጃ በአምስት ክልሎች ነው የሚሰናገደው ይሄ ፋንክሽን እያደረገ ያለው የስራ እድልን ከማበረታታት አንጻር ዜጎች እውቀትና ክህሎት ሙያው ኖሯቸው በፋይናንስ እጥረት ምክንያት ለተቀመጡ ዜጎች ወደ ስራ መግባት የሚያስችላቸውን ስትዌሽን መፍጠር እንደማለት ነው። በትንሽ ቅድመ ክፍያ ወደ ስራ ገብተው ራሳቸውን ችለው ሌሎችን ዜጎችን ተጠቃሚ ማድረግ የሚችሉበት ስትዌሽን መፍጠር ማለት ነው። ተቋሙ እስካሁን ድረስ ከስድስት ሺህ በላይ ለሚሆኑ ዜጎች የሊዝ ፋይናንስ አቅርቦት ማድረጉም ተገልጿል። ደንበኞች እስካሁን ድረስ ኦልሞስት ከስድስት ሺህ በላይ ደንበኞችን ኢንተርፕራይዝ ተጠቃሚ ያድርገናል። ያ ማለት በውስጣቸው ከ11 ሺ 500 በላይ አባላት ያሉበት፣ ከዚህ መካከል ከግማሹ በላይ ሴቶች ናቸው። ተጠቃሚ የሆኑት የከተማዋ ነዋሪዎች በአምራችና በአገልግሎት ዘርፍ ለሚያገኙት የማሽን አቅርቦት ተመጣጣኝ ኪራይ ይከፍላሉ። በኢትዮጵያ ያለውን ሰፊ የቆዳና ሌጦ ሀብት ወደ ኢኮኖሚያዊ ጥቅም የመቀየሩ ሂደት በሚፈለገው ፍጥነት እየተጓዘ አይደለም። ከዘርፉ የሚጠበቀውን ጥቅም ለማግኘት በዘርፉ ለተሰማሩ ዜጎች የሚደረገው ድጋፍ ሊጠናከር እንደሚገባም ይገለጻል። በዚህ ዙሪያ የተዘጋጀውን ዘገባ ተከታትለን እንመለስ። በኢትዮጵያ በርካታ ወጣቶች ከቅጥር ስራ ይልቅ ወደ ራሳቸው ስራ በመግባት ለሌሎች የስራ እድል እየፈጠሩ እንደሆነ በስፋት እንመለከታለን። ይህ ወጣት ሱራፌል ይባላል። ከአባቱ የቆዳ ውጤቶች ስራን ለምዶ ወደ ስራ በመሰማራት ምርቶችን እያመረተ ለገበያ እያቀረበ ይገኛል። ወጣቱ በተሰማራበት ስራ ከራሱ አልፎ ለሌሎችም የተረፈ የስራ እድልን ፈጥሯል። አጠቃላይ የወንድም የሴትም በማንኛውም እድሜ ክልል ውስጥ ስለሚገኙ ጫማ፣ ቦርሳ፣ ቀበቶ፣ ጃኬት፣ ዋሌቶች እና አጠቃላይ የቆዳ ውጤቶችን እንሰራለን ማለት ነው። መነሻ ካፒታላችን ቁጭ ያሉ የተጣሉ ማሽኖች ነበሩ። በጣም ኦልድ ማሽኖች ማለት ነው። አባቴ ሲጠቀምባቸው የነበሩ እና ምንም አይዲያና ሀሳብ በቃ ድሪም ብቻ ነው። ከአባቴ ነው ሙያዎችን እየወሰድኩኝ ያለሁት። በጣም ኢንዱስትሪው ላይ በደንብ መሰራቱ እዚች ጋር ያለውን ከውጭ የሚመጡ በዶላር የሚገዙትን በደንብ ይቀንሳል ማለት ነው። ይህንን ስራ የጀምረው ከቤተሰብ ፍጆታ ጀምሮ ነው። ቤተሰብ ውስጥ እነዚህ ማቴሪያሎች ተጠቅመን እነዚህ ነገሮች ራሳችን ተጠቅመን ለሰዎች በማሳየት እግራችን ላይ ይህንን እኛ የሰራ ነው ስራ ነው። ይህንን ነገር አንተን ብትጠቀመው ጓደኛም ብትጠቀመው እያልን እየሰራ ነው። አሁን እየሰራን ያለ ነው። እኛ የቆዳ ምርቶች ላይ ጥራት ያለው ቆዳ ነው እኛ ጋር የሚሰራው ማለት ነው። እና ዘርፉ አሪፍ ነው። እኔ ከተማርኩ በኋላ እንደውም እዚህ ከመጣሁ በኋላ ነው ስራውን እያዳበርኩት የመጣሁት። አንድ ሁለት አመት ምናምን እዚ የሆነኛል ያው ሀገረኛ ምርት በብዛት የሚያስቸግረው ፊኒሽንግ ነው እና ሰው የሆነ እቃ ስገዥ ደንገጥ ማለት አለብሽ። አይተሽ ወደሽ ነው። ስለዚህ ይሄ እቃ ደግሞ ጥርት ያለ እቃዎች ስለሆኑ ኦንላይን አይተው በብዛት ነው በቃ የሚያዙ። ከበግ ከፍየል ከበሬ ጀምሮ የመሳሰሉት የተለያዩ ቆዳዎች እንኳን አይደለም ከአዞ ጭምር የምንጠቀማቸው ቆዳዎች አሉ። እነዚህ ቆዳዎችን አገር ውስጥ ከሀገር ውስጥ አልፎ በዓለም አቀፍ ደረጃ የኢትዮጵያ ቆዳ ታዋቂነት አለ። በኢትዮጵያ አሁን ላይ በስፋት እየተመረቱ እንዲሁም ለውጭ ገበያ እየቀረቡ በርካታ የውጭ ምንዛሬ እየተገኘባቸው በሚገኙት የቆዳ ምርቶች ዘርፉ እየተነቃቃ ቢሆንም አሁንም ችግሮች እየፈተኑት መሆኑን አምራቾቹ ያነሳሉ። ከውጭ የሚመጣውን ምርት በጣም የወረደ እቃ አገር ውስጥ ከማስገባትና እዚያ ያለውን ጥሩ ነገር ደግሞ ወደዛ ከመላክ ይልቅ እዚ ያለውን ጥሩ ነገር እዚሁ እንዲጠቀሙ ብናደርግ እዛ ያለው ነገር ወደዛ ማስቀረት እንችላለን። ስለዚህ እራሳችን መጀመሪያ እንድንጠቀም ከዛ የሚገባውን ነገር መቀነስ ነው ያለብን። ጥሬ ዕቃ በደንብ ቢመጣልን እጥረት ውሱ ነው። ውድ የሆኑ ማቴሪያሎች፣ ብዙ አይነት ማቴሪያሎችን ስንጠቀማቸው በዛው ልክ ዋጋውን እየጨመረ ነው የሚሄደው ስራው ላይ ተቀባይነቱ። ደግሞ ውድ የሆኑት ደግሞ ብዙ ተጠቃንትን ፈላጊዎች ገዢ እዛ ቦታ ላይ ነጋዴው ተረክቦች ሊወስድ አይችልም፣ ምናልባት የታወቁ ድርጅት ካልሆኑ በስተቀር እንደኛ አይነቱ እኛ ጋር መጥቶ የመውሰድ እንትኑ በጣም ዝቅተኛ ነው። እኔድና ይህንን ጫማ ወስጅ ልሽት ብል ገበያ ያማከለ ዋጋ ስለማይኖረኝ እዛ ቦታ ላይ አይወስዱትም። ያንተ እቃ ውድ ነው የሚሉት። ከነጋዴ ጋር በምናደርገው ግንኙነት ተጠቃሚዎቹ እኛ አይደለም፣ ከኛ ወስዶ ነጋዴው አትራፊ ነው። ኢትዮጵያ ጥራት ያለው የቆዳ ምርት ለዓለም ገበያ ከሚያቀርቡ ግብጽ፣ ደቡብ አፍሪካና ሞሮኮ መካከል አንዷ መሆኗን መረጃዎች ይጠቁማሉ። ዘርፉ የኢትዮጵያ ኢንተርፕራይዞችን ተወዳዳሪነት ለማሳደግ የስራ ዕድል ከመፍጠር አልፎም ኢኮኖሚው ላይ ያለውን አስተዋጽኦ ከፍ ለማድረግ ሚናው ትልቅ ነው። ቀጥለናል። በቤንሻንጉል ጉሙዝ ክልል አሶሳ ከተማ ለመጪው የፋሲካ በዓል የሚፈለጉ ምርቶች በስፋት ለሸማቹ መቅረባቸው ተገልጿል። በከተማዋ በዋና ዋና ምርቶች ላይ የጎላ የዋጋ ጭማሪ አለመከሰቱም ተጠቅሷል። ባልደረባችን ጀማል አህመድ ከአሶሳ ከተማ የላከልንን ዘገባ ተከታትለን እንመለስ። መጪውን የፋሲካ በዓል ምክንያት በማድረግ እዚህ ቤኒሻንጉል ጉሙዝ ክልል አሶሳ ከተማ ላይ ሽንኩርትና ሌሎች የፍጆታ እቃዎች በብዛት እየቀረቡ ይገኛሉ። አሁን የምንገኝበት መጋዘንም እንደምትመለከቱት የቀይ ሽንኩርት ምርት በብዛት የገባበት ሁኔታ እንዳለ መመልከት ችለናል። አጠገቢ የሚገኙት የሽንኩርት አቅራቢም በተለይ የሽንኩርት አቅርቦቱ ምን ያህል ነው፣ ሸማቾችስ በመልኩ እየተስተናገዱ ነው፣ ዋጋውስ እንዴት ነው በሚሉና ሌሎች ጉዳዮች ላይ አስተያየት ይሰጡኛል። በቅድሚያ እንተዋወቅ። ሙሉ ስሞም ማንበል ይረፋ በዛ ባህል አለው። አትክልትና ፍራፍሬ ነጋዴ ነኝ በጣም ጥሩ እስኪ የፋሲካ በዓል የፍጆታ እቃዎች አቅርቦት ምን ይመስላል ይሄ ሽንኩርት እስከየት አካባቢ የተገኘ ነው ለበዓል ያለው አቅርቦትና ግዢው እንዴት ነው ይሄ ሽንኩርት የተገኘ አብርሃሙ ወረዳ ጎልጻ ቀብረን የሚገኘው ከዚያ የቀረበ ነው ምንም ጭማሪ የለውም አሁን ይሄ አርባ ብር የተሸጠ ነው ያኛውም እንደምታዩት ደረቅም አለ ብዙም ነው በቃ የእቃ እጥረት ይኖራል ብለን እናስብም። የሚፈልገው መግዛት ይችላል። እስከ አምስት ኪሎ እስከ ሁለት ኪሎ እስከ ሶስት ኪሎ ለበዓል ምክንያት እያደረግን እየሸጥን ነው፣ እየሸረቸር ነው። የገበሬ ሽንኩርት አምሳ ብር የአዲስ አበባው ሰባ ብር ነው። ነጭ ሽንኩርት ጨምሯል። ለበዓል ነጭ ሽንኩርት ሰሞኑም ሶስት መቶ ነበር፣ አሁን አራት መቶ ገብቷል። አቅርቦት አለ። አሁን ቃም እየገባ ነው። የበዓል በጣም እያያዝገባ ነው። ቃም የመጣ ነውን በተሳቢ ተጭኖ ዘይትም እየገባ ነው። እሺ ዱቄት መቶ ብር በኪሎ ስኳር 150 በችርቻሮ በኩንታልም እንደዚህ የተሸጠ ነው። እንግዲህ እዚህ አሶሳ ከተማ ያለው የበዓል ዋዜማ ግብይት በተለይ በአቅርቦት ደረጃ ምንም አይነት ችግር እንደሌለ ለመታዘብ ችለናል። ዋጋም ተመጣጣኝ ዋጋ እንዳለ በተለይ በሽንኩርት በዘይትና በዱቄት ያለውን የዋጋ ሁኔታ ስናይ ተመጣጣኝ እንደሆነ ለመረዳት ችለናል። ሸማቾችም በዚሁ መሰረት ግብይታቸውን እየፈጸሙ መሆኑን ለመከታተል ችለናል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። ተመልካቾቻችን አሁን ደግሞ የምናልፈው ወደ ምንዛሬ ይሆናል። በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋና የውጭ ሀገር ገንዘብ ምንዛሬ ተመን እንዲሁም ደግሞ የግብርና ምርቶችን ወቅታዊ የግብይት መረጃዎችን ተከታትለን መለስ ተመልካቾቻችን የአዲስ ቀን የጠዋት ገበያ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ ይሁንላችሁ። ተመልካቾችን ወደ እናንተ ልመልሳቸው። እናመሰግናለን። ብርታት፣ መልካም ቆይታ